ሰላማዊት አድማሱ እባላለሁ። ደራሲ ነኝ። በቅርቡ ነብርና ነባር እና ኮል ፎር ፒስ የተሰኘ የፖም ኮሌክሽን ሁለቱንም ግጥሞች ናቸው። አሳትም ያለሁኝ። ስራዬ ሪሰርች ነው። ኢኮኖሚስት ነኝ። ሀዋሳ ዩኒቨርሲቲ የተማርኩት አግሪካልቸራል ኢኮኖሚስት። ሀዋሳ ዩኒቨርሲቲ እያለሁ ያው የግጥምና ስነ ጽሁፍ ፕሮግራሞችን እናዘጋጅ ነበረ። ግቢ ውስጥ ከዛም በተረፈ ቤተክርስቲያን ላይም ቲያትርና ስነ ጽሁፍን ያሳተፍ ነበረ። ላንጉጅም ከመደበኛ ትምህርቷ ባሻገር የላንጉጅ ስኩል፣ የቲያትር የአርት ስኩል እነሱም በተጨማሪ ተምራለች እና ታነባለች። የትምህርቷን ታነባለች፣ መጽሀፍቶች ታነባለች። ስለዚህ እነኚህ ነገሮች ኦልሬዲ ውስጡ አሉ። ከዛም በመቀጠል ወደ አዲስ አበባ መጥቼ ስራዬን የአዲስ አበባ መስተዳደር ሴቶችና ህጻናት ተቀጥሬ ያለው። ከዛ በፊት አስተማሪነትም ሞክር ያለውኝ ትንሽ አመት አስተምር ያለው። አስተማሪነት ሙያው ደስ የሚል ሙያ ነው። ስራዬን ቀይሬ ወደ አዲስ አበባ መስተዳደር ተቀጥሬ እያገለገልኩኝ ያለውኝ። ወደ ምርት ገበያ ወጥቶ ወደ ወዳድሬ ገብቻለሁ። ኢትዮጵያ ምርት ገበያ ሪሰርች ለሰባት ዓመታት ሪሰርች ሰርቻለሁ። በዚህ አጋጣሚ ኢትዮጵያን ተዘዋውሬ እንዳይድልን ሰጥቶኛል። በጣም ደስ ይላል። ገጠር ላይ ያለው ኢንቫይሮንመንት የሰውም ማቀባበል በጣም ደስ ይላል። ክሬቲቭ እንድትሆኝም ያደርግሻል፣ ለመጻፍም ያነሳሳሻል ነው። ዓለምናት ሀገሬ ብዬ ጽፌ ያለው ዓለምናት ሀገሬ ድንበር አይለካትም መስፈርትና መስመር ፈቶ ማያጥራትን ዓለም በአንድ መሬት ማየትን ካሻችሁ በቀስተ ደመና ኪዳኗን አጽንቶ በበረከት ሰላም ምድሯንን ገንብቶ መገኛ ማረፊያ መዳኛ ያደረጋት ድንቅ ርስት ህይወት ይ ሀገሬ። ከልጅነት የጀምሮ ነው ጽሁፍ የምጽፈው። ድሮ ላይ የምጽፈው ስለ እናቴ ብቻ ነበረ ያው ለእናቴ ብዙ ግጥሞች አሉ። ከነዛ ውስጥ ግን መጽሐፌ ላይ ሁለት ብቻ ነው ያካተትኩት። እውነትና ውበት በፊቷ ተሞልታ ድካምን አድክማ ልፋትን አልፍታ በጥንካሬዋ የድል ችቦ አብርታ ዘመን አሸንፋ ዘመኔን ያበራች የኔናት ብቻ ነች፣ የኔናት ብቻ ነች፣ የየዘመን ቆንጆ የየዘመን ጀግና፣ ስሟ እኮ እናት ነው የስሞች ገናና ተዳደግኝ በተመለከተ ያው እናቴ እንደማንኛውም ኢትዮጵያዊ ነው ያሳደገች። እናቴ ጎበዝ እናት ነች፣ በጣም ጀግና ነች ኤቭሪቲንግ። ትምህርቷን ጨርሳ የንግድ ስራ ኮሌጅ የተመረቀች ቢሆንም ያው አባታችን ከሞተ በኋላ እኛን ለማሳደግ ብላ ስራዋን ትታ ሙሉ ጊዜዋን እኛ ላይ ነው ያሳለፈችው እና ስጽፍ ታበረታታኛለች አባታችን መምህር ነበር። እናታችንም የኮሜርስ ምሩቅ ናት። ንግድ ስራ ነው የሚባለው የንግድ ስራ ተምራለች። ግን ያው ልጆቿን ቤተሰብን እንትን ማድረግ ሞር ያንን እንትን ብላ ወደዛ ነው ፎከስ ያደረገችው። እና ቤት ውስጥ ደግሞ ብዙ የሚሰራ ስራ ነበረ። ያንን ማስተዳደር ማኔጅ ማለሽ። ብቻዋን አይደለችም፣ ብዙ ፋሚሊ ከኋላዋ አለ። እና ያ ያ ነገር መሰረት ነው፣ ቤዝ ነው። እና ትምህርት ላይ ደግሞ እሷ በጣም ሲሪየስ ነች። ምንም ነገር ባይኖርሽም ከተማሽ ጉዳዩ አይደለም። ምንም ነገር ኖረሽ አልኖረሽ ጉዳዩ አይደለም ከተማሽ። እና የእናታችን እጅ ብዙ ነው። ጠንካራ እናት ነበረች እናቷ። ሌላም በዙሪያዋ የነበሩት ብዙ ድኖች፣ ጎረቤት ራሱ የአካባቢው ሰው በጣም በጉርብትና ይሄ እንዳሁኑ እንትን አይደለም ማለት የጠንከር ያለ ቤተሰብ የለም። የክፍለ ሀገር ቤተሰብ እንደዛ በቃ ጠንከር ያለ ቤተሰብ ነው ጎረቤትም የነበረው እና ሁሉም ይመራሻል፣ ሁሉ ያሳድግሻል፣ ሁሉ ይቀጣሻል። እና ያንን ያ ለእሷ ጥሩ ባክግራውንድ እንድትይዝ ያደረጋት ይመስለኛል። ሀዋሳ ዩኒቨርሲቲ ተመድቤ ሲሄድ እናቴ ነች የወሰደችኝ፣ ብቻዋን ነች እዛ እና ስለዚህ ማናለኝ ስትል የአክስቴ ልጅ አለ ሰለሞን ይባላል፣ መጥቶ ነበረ ያው እሱና ሚስቱም ደግሞ በጣም ጥሩ ሰው ነች። ለእነሱ ነው አደራ የሰጠሁት። መጀመሪያ ግን ገብሬ ተወሰድኳትና፣ ማታ በቃ ያው ልሽ፣ አባትሽ ነው ጠይቂው፣ እሱ ሁሉን ያደርግልሻል። ያው ለገብርኤል አደራ ሰጥቼሻለሁ አልኳት። ገብርኤል ቤተክርስቲያን ወሰደችኝ ከዛ ያው እኔ ባላይሽ ቅዱስ ገብርኤል ያሻል። እራስሽን ጠብቀሽ ተምረሽ ትምህርትሽን በአግባቡ በጥሩ ውጤት እንድትመረቂ ነው የምፈልገው። ወደዛ ወደዚህ ብቲ ብታሰድብኝ ያው ገብርኤል ያሻል ስላለችኝ፣ ያው ገብርኤልንም እሷንም ፈርቼ እኔ በአግባቡ ትምህርቴን ተምሬ ተመርቄ ወደ ሀገሬ ተመልሻለሁ። ቃሏን አክብራ ልክን አብሬያት እንዳለሁ ብሮም ሳይ ትነች ልጅቷ ወደ ትምህርቷ እንጂ እንደዚህ የላትም ቅብጠት ምናምን ግጥሞቿንም ሰራቸው ለምሳሌ በጣም ልጆና የምትገጥም የነበረው ስለ እናት ነበር። በጣም ብዙ ጊዜ ና ቤቱ ስለሚሆነው ነገር ስለምታየው ነገር ስለ አካባቢው ነበር። አሁን ደግሞ እነኛ በስለው ስለ ሀገር እንደምታየው ስለ ፍቅር፣ ስለ ሰላም፣ ሰውን ስለ መውደድ እንደዚህ እንደዚህ አይነት ነገሮች ሆነዋል። ዶክተር ልሻን ታላቅ እህቴ ነች። በብዙ ነገር ነው ሰፖርት የምታደርገኝ እንግሊዘኛ መጽሐፎችን ታመጣልኛለች፣ መጽሔቶችን ታመጣልኛለች። አነባለውኝ የከበደኝ እሷን ጠይቃለውኝ። ቤት ውስጥ የምታስጠናኝም የምትንከባከበኝም ከእናት የቀጥላ እሷ ነች። እኔ እንግዲህ ብዙ ነው፣ ባግራውንዴ በላብራቶሪ መጀመሪያ ዲግሪ አለኝ። ከዛ አዲስ አበባ ዩኒቨርሲቲ ነው መጀመሪያ ዲግሪ። አሁንም አዲስ አበባ ዩኒቨርሲቲ ሎ ተመራ ያለው ዲግሪ ነው ያለኝ። ሜዲካል ዶክተር ነኝ፣ እና መልቲ ዲስፕሊነሪ ሆኜ ነው የምኖር። ነው ጥንካሬን የምታገኘው ከቤተሰብ ነው። ከኋላሽ ያለውን ሰው አይተሽ ነው እንትን የምትዩ አይደለም። ከጀርባዋ የምታየው ጠንካራ ሰው ነበር፣ ጠንካራ እናት ነበረች። ያው አባቷን ስታጣ እሷ በጣም ህፃንነት ስለነበረ እናቷን እያየች ነው የእናቷን ጥንካሬ ነው ያየችው፣ የወረሰችው ብዬ አስባለሁ። እኔ እናትም አባትም ሆኜ ስለያስኳቸው እነሱን በጣም ነው የሚሰስቱኝ። እምላቸውን የሚሰሙ የተባረኩ ልጆች ናቸው ልጆቼ፣ እውነቴ ነው፣ ጥሩዎች ናቸው። እኔ ከተቆጣኋቸው እናቴ ይቅርታ ምን አጠፋን ነው የሚሉት እንጂ እንዲህ እንደ ልጅ መልስ አይሰጡኝም። እግዚአብሔር ይባርካቸው፣ ጥሩዎች ናቸው። የደራሲ ማህበር እንዲቀን መታወቂ የላድ ሴድ እናቴ ይዝ እና የደራሲያን ማህበር ስራ አስኪያጅ ብዙ ነገር ሰፖርት አደረገችኝ። የአርትወት ስራ እንሰርታልኛለች። ኤዲት አድርጋኛለች፣ አርማኛለች፣ አስተምራኛለች፣ አስተካክለልኛለች። ጋሻፍ ወርቅ ጋርም እንግሊዝኛውን ወስጄ እንግሊዘኛው ላይ የአርትወት ስራን ኤዲቲንግ ኤቭሪቲንግ የሰሩልኝ እሳቸው ናቸው። እውነት ለመናገር በጣም የዘገየች ይመስለኛል ስታሳትመው። ምክንያቱም እኔ የሚመስለኝ የነበረው ብዙ ነገር ሲኖር የሚታተም እንደዛ አይነት ነገር ኤክስፔክት አደረግ ነበር። እና እናቴ ሁል ጊዜ ምን ላይታተም ትጽፊዋለሽ ሁሉ ትላት ነበር፣ ከመሰልቸቷ የተነሳ ማለት ነው። እና በስተመጨረሻ ግን አስተነቀች። ፕሮሰሱ ብዙ ነው እና ይሄንን መጽሐፍ ምን ማለት ማለት እኔ እዛ ውስጥ የለውበትም። ባለቤቷ ትልቅ ቦታ አለው እዚህ ላይ። ሳይተኙ ቁጭ ብለው እየጻፉ ታትረው እዚህ በመድረሳቸው ደስ ብሎኛል። እውነት ነው፣ በጣም ነው ደስ ያለኝ። እማይቻል የሚመስለውን ነገር እንዲቻል አደረገችው። ደግሞ ሲሆን ሁለቱም አንድ ጊዜ ማለት ነው። እኔ በጣም አስገርማኛለች። ከባድ ቻሌንጅ ነው የሚኖረው አይደለም ሁለት መጽሐፍ አንድ መጽሐፍም አዘጋጅቶ እዚህ ደረጃ ለማድረስ ከባድ ቻሌንጅ ይኖረዋል። ይህንን አልፋ ሁለት በአንድ ጊዜ ለዚህ በማብቃቷ አስገርማኛለች፣ አስደስታኛለች። በእውነት ኮርቼባታለሁ፣ ደስ ብሎኛል። ከመጠን ያለፈ ደስታ ነው። ደስ ይለኛል፣ ደስ ብሎኛል። ግን በላተኛ አልተገኘም። ምግቡ ቀርቦ በላተኛው አነስተኛ ነው። ያ ነው እንጂ ቆንጆ ነው። ወደፊት ይበላል፣ ምንም አይደለም። እየታየ አንድ ምግብ ቆንጆ አድርገሽ አቅርበሽ ሲበላልሽ ነው ደስ የሚል። ይሄ መጽሐፍም መነበብ አለበት። የዛ ጊዜ እ ደስተው ነው። ይታይ ሁሉ ነገር ሲያልቅ አቁፎን ያልኩት የነበራት ጭንቀት የነበራት እንትን ቤተሰብ ታትሞ ሲያይ ጉጉት እራሱ ነበርና ዋና አላማው ሼር ማድረግ ነው ያላትን እንትን ለህብረተሰቡ ማድረስ ነበረ። በዛ በተጨማሪ ቤተሰብ ጉጉት ላይ ስለነበረ የአመሳካት ሳይ በቃ ሁሉም ነገር ነው የጠፋው። ከዛ በኋላ የነበሩ ከዛ በፊት የነበሩ ቻለንጆች በሙሉ እዛ ጋር ቆሙ ማለት ነው እና በጣም ደስተኛ ነኝ። እንደ ቀልድ የምትጽፈው ነገር ቁም ነገር ሆኖ በመጽሐፍ ስታየው በጣም የተለየ ስሜት አለው። በጣም የሚደንቀኝ እኛ እንደዚህ ያድርገውን ነው እንደዚህ የሆነን ነው እንጂ ያላደግነው። እንደዚህ ነው እኛ እንደዚህ ነን የምንለው ነገር አለ። ጥሩ ነው። ሁሉም ሀገር ዊሽ ያደርጋል። ሁሉም ሀገር ትንሳኤ ይኖረናል ብለው ያስባሉ። ሁሉም ሀገሮች ዊሽ ያደርጋሉ፣ ግን የእኛ ትንሽ ስለሚበዛ የእኛ ነገር የምትል ግጥማለች ነው የግብጾቹ ሙርሲ፣ የአሜሪካ ፍጥጫ፣ የእንግሊዝ ግልምጫ፣ የጣሊያን ፍጥጫ፣ የጀርመን ፍጥጫ፣ ይህ ሆኖ ነው እንጂ እኛ ያላደግነው ስልጣኔያችንስ ጥንት ቀደምት ነው። እንደዚህ እያልን ጠላት ስንቆጥር ጠላት ስናበዛ ስልጣኔ አለፈ ራሳችንን ሳን ቀልባችን ሳንገዛ በአዳምና አዳሜ ሰበብ ስናበዛ ዘመን አለፈብን በዋዛ ፈዛዛ። አይኝ ልጆች አሉኝ፣ የሶስት ልጆች እናት ነኝ፣ ስራም አለኝ እና ይህንን መጽሐፍ ለማሳተም ብዙ ወጣ ውረዶችን አይቻለውኝ። መጽሐፍ ማሳተም በጣም ከባድ ነው እዚህ ሀገር ላይ ለምን ውድም ነው። እንደገና ደግሞ ቻሌንጅም አለው። ከልጆች ጋር ከትዳር ጋር ከስራ ጋር ከኑሮ ጋር ትንሽ ይከብዳል። ግን ባለቤቴ በጣም ሰፖርት ያደርገኝ ነበረ። እያንዳንዷን ነገር ኤዲቲንግም ተሰጥቶኝ ስመጣ ያግዘኛል። በጣም ሰፖርት ያደርገኛል በእያንዳንዷ ቦታ ላይ እግዚአብሔር ይመስገን ያው እዚህ ደርሷል ሰፖርት ቢደረግ ማህበራችን የመጽሐፍ ህትመትን በተመለከተ የሚሰሩ ሰዎች ወይም መንግስትም ሆነ ባለሀብቶች መጽሐፍ ላይ ያለውን ነገር ትንሽ ቢነሳ ማ መጽሀፍ ማለት እውቀትን የምንቀባበልበት ፊዚካል የሆነ ሜትድ ነው እና መጽሐፍ ላይ ያለው ነገር ትንሽ ቢታይ ደስ ይለኛል። እንደ ሴትም እንደናትም ጽሁፎቼም ስጽፍ ልጆቼን እያሰብኩ ነው የምጽፈው። ሀገሬን እያሰብኩ ነው የምጽፈው። ለምን ነገ ልጆቼ ሲያነቡት የማያፍሩበትን እኔም ነገ ሳየው ዊሽ እያረኩ ነው ኖርማል የምጽፈው። እንደ ሌሎቹ ስማር በነበረበት ጊዜ ግጥሞችን መጽሐፍ ላይ ሳይ በጣም ደስ ይለኝ ነበር፣ አነብ ነበር እና እኔም አሁን ስጽፍ ይጠቅማለሁ እያልኩኝ ነው የምጽፈው። ነገ ማስተማሪያ ሊሆን ይችላሉ። ስሜ ሻምበል ሰሌሌ ይባላል። አቶ ነው ሹመት አይደለም። እና ሽመና የጀመርኩት በ62 ዓመተ ምህረት ነው። ማለት ከዛሬ ሃምሳ አምስት አመት በፊት ነው የጀመርኩት። በ12 አመቴ ነው የመጣሁት። ድውር አዳውር ነበር እንደዚሁ ጥበብ ሰዎች ስለቅሙ ከጎን ቁጭ ብዬ ለቅም ነበር ከነሱ ጋር እንደሚሰሩት ደግሞ ምግብ አዘጋጅ ነበር ሰውየው። በኑሮ በደለውኛል። ጥሬ በቆሎ በልቼ ነው ያደግሁት፣ ተቆልቶ፣ ማታና ቀን ጥሬ በቆሎ ተቆልቶ ተበልቼ ነው ያደግሁት። በእንዲህ አይነት ሁኔታ አራት አመት ተንከራተትኩ። ግን ሙያውን ለምጄ ነው የተወጣሁት። በቃ ከቤተሰብ ጋር ሄድኩ። በዛው ራሴ እጄ በቃ ለምጄ ወጣው። ከዛ ለራሴ በግሌ መስራት ጀመርኩ። እዛው ቤተሰብ ጋር የተወሰነ ጊዜ በግሌ እየሰራው ቆየው። እንዲሁ ሸማ ሰርቶ መኖር አሻሮ ቆሎ መብላት ነው ብዬ አስብ ነበር። ሳስበው ሸማውን ስሰራ ማለት ነው ከሸማው ስራ የተሻለ ስራ ስራ አለው ብዬ ስሞክር እንደ ሸማው ስራ ውጤታማ ብዙ ጊዜ ለምሳሌ አሁን ግብ ቤት ከዚህ ከአዲስ አበባ ወደ ሰባት መቶ ኪሎ ሜትር ርቄ ግብ ቤት ከፍቼ ሰርቻለሁ ወደ ስምንት ዓመት ሌላም ስራ ሞክር ያለው ጠንጅ ቤትም ምንትን ብዬ ሞክር። ዞሮ ዞሮ ግን ለእኔ አዋጪ የሆነው እና ከእኔ ጋር የተስማማ ስራ ነው። አዲስ አበባ መጣሁ። ቤት ተከራይቼ እዚህ መስራት ጀመርኩ። ገበያ ወስደን እሸጥ ነበር። ገበያ መርካቶ ነበር ያኔ ሸማ ተራ ተብሎ አሁን የሚጠራበት አካባቢ እሱ ነበር። ሻንጣ ተራ የሚባል ደግሞ በላይ በላይ ላይ አሁን እንትሩ ጋር ነበር ከአመዴ ገበያ ማን ነው? ከአመዴ ገበያ ጀርባ ላይ ሻንጣ ተራ የሚባል ሸማ መሸጫ ነበር። እዛ ያው ከዚህ ወስደን እዛ እየሸጥን ነበር። ሸማው ብዙ ችግሮችን ነው ብቻ ሸማኔው ያለፈው ተለማምጠን ያው ብዙ ሰው ይሸጣል፣ ነጋዴው አነስተኛ ነው። እኔ ገጠመኝ ያው ሸማ ይዤ ሸማኔ ነጋዴው በዋጋ ሳንብስ ማማስ ቀር በጭቃ ላይ ጥሎ መልሻም አጥቤ የተጨቃየውን አስቀምጬ ሌላ ሰርቼ የሸጥኩበት ጊዜ አለ። መጀመሪያ ስለእንትኑ ሰርቼ ስኖር ይህን ያህል ቦታ አልሰጠሁትም ነበር። ከተወሰነ ጊዜ በኋላ ውጤታማ የሆንኩን ሲሄድ የሸማው እንትኑ ፍቅሩ አደረብኝ። ከእጄ የሚቀበሉ ሰዎች አመስግነው ምን ብለው ሲቀበሉ ከሰውም ጋር በዚህ አጋጣሚ ተዋወቁ፣ ደና ደረጃ ደረሱ። እና ሸማ አሳድጎኛል፣ ለውጦኛል ብዬ አስባለሁ። ዲዛይን አንዳንዴ ከስዕል ከወረቀቶችም ላይ ይነሳል። ዲዛይነሮች አሉ ደግሞ ይህን እንደሆን ብሎ የሚሰሩ አሁን በተለይ አሁን አሁን በአሁኑ ሰዓት ዲዛይነሮች አሉ። እሱን ብቻ ሰርተው አዘጋጅተው የሚሸጡ አሉ። አንዷ ዲዛይነር ብትወጣ በቃ ትብል እኔ ባነሳ ለዚህ ይሰጣለሁ። ይሄ ተከፋፍለን እንሰራለን። ዲዛይነሮች ናቸው አብዛኛ የሚሰሩት። ሌላው በፊት የሚሰራው ከወረቀት ላይ ወርቀቱን ያመጣሉ። የቤተክርስቲያኑን ዘን ወርቀቱ ይመጣል እሱም እዚህ ቁጭ አድርገው እየተቆጠረ ከየት እስከ የት ምን መሆን እንዳለበት ደረጃዎቹ እንዴት መሰራት እንዳለባቸው እሱ እየተቆጠረ ይሰራል። አዎ አንድ ዲዛይን አሁን መጥቶ የተወሰነ ጊዜ እቺ በጠባባ የተሰራች ከሆነ ከዚህ መጫወቻዎች፣ ሌሎች ምን መጨመራ እንዳለባቸው እሱ እዚህኛ ጋር ይጨመራል። እዚህ ውስጥ እነዚህ መግባት ካለባቸው ይሄ መግባት አለበት ተብሎ ከታመነ ይሄ ብገባ ብባል ይሄ ተነስቶ እዚህ እዚህ መሃል ይሄ እነዚህ እንደነበሩ ሆኖ ይሄ እዚህ መግባት ይችላል። ዋናው መሰረታዊ እንትሉ ዲዛይን ክሌር መምረጥ ነው። ይሄ ብገባ ይሄን ያሳምረዋል ተብሎ ክሌር መምረጥ ነው። ሽመና ትልቅ ለውጥ አለው። አሁን ባለንበት እኛ ድሮ ሸማ በምንለምድበት ሰዓት አንድ ልብስ ቀምስና ለጠና 12 ብር አስር ብር ነው የምንሸጠው። ታዋቂ የተባሉ ሸማኔዎች ታዋቂ የተባሉ ሸማኔዎች ሃምሳና ስልሳ ብር ቢሸጡ ነው። ዛሬ አስር ሺህ አስራ አምስት ሺህ ብር የሚሸጥ ልብስ አለ። ቀድሞ ሸማኔ የሚታስበው ከሸክላ ሰሪና ሸማኔ የሚታስበው እንደ ተራ ነገር የምታስበው የግዴታ በዘር መጣ በዚህ ስራ ብቻ የሚኖር በቃ ተራ ነገር ነበር። ሸማ ስራ ሸማውን ስራውን ይጠላሉ። ልብሱን ይወዱት ነበር፣ የተሰራውን ጨርቅ ይወዳሉ፣ ትከሻቸው ላይ አድርገው ሸማኔውን ያጥላሉ ነበር። አሁን ግን ሸማው ይሄን ያህል በዘርም በምንም ያለ መሆኑንም አሁን ነው ሰው የተረዳው ማንም መስራት እንደሚችል። ዚ አሁን ከዚህ ከተማ ልጆች ትምህርታቸውን እየተማሩ በተለያዩ ሸማኔዎች ጋር ተጠግተው ሸማን ለምደው ሸማ እየሰሩ የተማሩ ልጆች አሉ ቤተሰባቸውንም እየረዱ የተማሩ ልጆች አሉ። ሙያው ካለሽ የትም ሆነሽ መስራት ትችላለሽ። እዚህ ዝናብ ካልዘነበብሽ እዚህ ሜዳ ላይ ወጥረሽ ሰርተሽ ሳትራቢት ነው ጥበቡ። ብዙ ልጆች ነው ያስተማርኳቸው። ከአስር ይበልጣሉ ነው ያስተማርኳቸው ልጆች እኔ ሌሎችን ሳስተማር ሳስተምር እኔ እንዳለፍኩበት ሁኔታ አይደለም ያሳለፍኳቸው ከኔ ለይቼ እንትን አይደለም ለኔ ማዘጋጀ ነው ለኔ ለቤት የሚዘጋጀው ነው አቆም የሚዘጋጅልን ከነሱም ጋር ቁጭ ብዬ አብሬ ነው የሚሰራው በኔ ላይ የደረሰው እንዲደርስባቸው ማለት ነው ስለይም ሰርች ያለማመድኳቸው ልጆች ስለዩም በምስጋና ነው የተለዩ ይሄን ያለው እንትን አልነበረም ምንም አይነት ነቀፌታና ማስደንገጥ ስለማይታይበት በነጻነት እንዲማሩ መፍቀዱ በራሱ ራሱን የቻለ ነገሮችን ልጆች እንዲወስዱ እንዲቀስሙ ያንን የዛ ነገር ባለቤት እንዲሆኑ ያስቻላቸው ነው ብዬ ነው ማስበው። በዚህ በሽመናም ብዙ ልጆችን አስተምሯል። ሽመናውን ተምሮ ትዳር መስርቶ ወልዶ ከብዶ ራሳቸውን መሩ ልጆችን አሰልጥኗል። ሽመና አስተምሯል። የገዛ የራሱንም ልጆች ትልቅ ደረጃ አድርሷቸዋል። ባለ ዲግሪ ናቸው ልጆቹ፣ ጫዋዎች፣ የተከበሩ በሱ አምሳል የቀረጻቸው እና ትልቅ ሰው ነው። ባለውለታ ነው። ለሀገርም ባለውለታ ነው። የሰው ያው ሽመና እንደ ጋሞ ማህበረሰብ ያው በደማችን ውስጥ የተዋደ ሰርተን የምንተዳደርበት እንዲሁም ደግሞ ስራ የማናጣበት በማንኛውም አይነት ሁኔታ ውስጥ ደግሞ ራሳችንን የምናሳይበት ስለሆነ ከዛ ውጭ ደግሞ እንዲሁ በመጠጋት አብረው በመቆየት እና ደግሞ አባትንም በመርዳት ከጎኑ በጎን ሙያ ስለሆነ እዛም ሁ የተላለፈው በእርግጥ ሽመና ያው በወረቀት የተጻፈ እስከዛሬ ዛሬ ድረስ የማውቀው ማኗል ባይኖርም እንዲሁ ግን እንደ ቤተሰብ ቤተሰብን ስረዳ እንደ ማንኛውም እደ ጥበብ ያው በልምድ የሚወሰድ ስለሆነ ልዩ ከባድ ነው። ያው ሌላ መልኩት ሙያ ነው። ይህም ሙያ አንድ ከለመድ ሻለቃሽ እራስሽ ነች ብለ ስራሽ በቃ ይሄን መስራት አለብኝ፣ ለዚህ ጉዳይ ማድረስ አለብኝ፣ ይሄን መጠቀም አለብኝ ብዬ ከወሰንኩ ሰርቼ ሌሊትና ቀን ሰርቼ ጥቅም መጠቀም ያለብኝ እጠቀማለሁ። አዛዥ የለኝም። አዛዥ የሚያዘኝ ማን ነው? ስራዬ የሚያዘኝ ቀድሞ ሰራዊት ሲበተን ከኤርትራ ተፈናቂ ሲመጣ እሱ ጋር ነው የተጠጋሁት። በጣም ባለውለታዬ እና ለእኔ ብቻ ሳይሆን ለአካባቢ ሰዎች የአካባቢ የሀገራችን ሰዎች ከሀገር ቤት ሻምበሌ ቤት መጥተን እናርፋለን ብሎ ነው ተነስተው መጡት እና ሲመጡ እዚህ ተቀብሎ አስተናግዶ ቢፈልግ የተቸገረውን አልብሶ አብልቶ በክብር ነው የሚሸኘው። ስለዚህ በጣም ትልቅ ሰውና ባለውለታችን ነው። የጋሞ ባህል ነው። ትልቅ ሰዎች አብዛኛውን ቡልኮ ነው የሚለበሰው። በአደባባይም ላይ ትልቅ ገና አፋ ላይ የምንለው ነገር አለ፣ የትከሻ ልብስ ከቡልኮ ቀለል ያለ ቡልኮ የሆነ ነገር ስብሰባ ሰወጡ ምን ስሉም የሚለብሱት አለ፣ ባህላዊ ልብስ ተብሎ የሚለበሱት። ሌላው ለጀግንነት ለምን የሚዋለው የሄዱን ጉዛው እንዲህ አይነት እንጨት ላይ ብረት ብረት ከታች የሾለ ብረት እዚህ ላይ እንደሚመጣና ከዚህ ደግሞ የሚጠመጠም ብረት አለ። ሽማግሌዎች ይሄን ይዛሉ አደባባይ ሲወጡ። አለቃ የሚባል ባህል አለ። እሱ አለቃ ሰውየው በአለቅነት ሲሾም ይዞ አደባባይ ይወጣል። ራሱ አያቆምም፣ ምድር ህዶ ራሱ አያቆም። ሰው ወጥቶ ከላዩ ላይ ወስዶ ያቆማል። በኋላም አንስቶ የሚሰጠው ሌላ ሰው። እንዲህ አይነት መከባበር አለ። ማለማመጥ እና እንት ማለቱ ሽማግሌዎች ያለፈን ታሪክ ያወሱ ነው የሚናገሩት። እንዲህ አይነት ነገር በእንዲህ አይነት ነው የሚታረቀው፣ በእንዲህ ነው የሚያልቀው፣ ይሄ ቢሆን ይሄ ነው ይሄ ነው የሚያስተካክለው ብሎ ያለፈን ታሪክ ያውሱ ስለምናገሩ ልጆች ወጣቶች ያዳምጣሉ፣ አንደኛ ይማራሉ። በ ከለ ወገን በእንዲህ ሆኖ ሰው እንዲህ ተወድቶ በእንዲህ አይነት ነው የታረቀው፣ እንዲህ ነው ያስማማ ነው። አገር ከአገር ተጣልቶ እንዲህ ነው ያስማማ። ወሰን ደግሞ የአገር ወሰን እንዲህ ነው የሚጠበቀው አንዱ አሁን አንዱ ያንዱ ወሰን አያልፍም። በጣም ነውር ነው። ቢያልፍ ምን ያደርገው ሁሉ ወጥቶ አይደለም የሚሄዱት። አንድ ሰው አለ፣ ይሄንን ሄዶ ለዛኛው ወገን የሚናገር ያ ወገን ደግሞ ያንን ድንበር የሚያውቅ ሰው አምጥቶ ያ ያሉ። ይህ ህዝብ ሁሉ ወጥቶ በዚህ ጉዳይ አይከራከርም አይጨቃጨቅም። ድንበር ተነክቷል በዚህ ጦርነት እንፍጠር ጭቅጭቅ እንፍጠር አይደለም። እዚህ ኦጋሳ የሚባል ኦጋሳ የሚባል ሰው አለ በደምያዙ ኦገሳ ሰው ድንበር ስትደፈር ለኦገሳው ይናገራል። ኦገሳው ቀጥታ ሄዶ እዛ ላለ ደግሞ እዛ ላለው ወገን ኦገሳ ይናገራል። ያ በዛ በኩል ድንበር የሚያውቁ ሰዎች ሊሰበስብና ያን ድንበር መጥተው ያሉ አይ፣ እቺ ከዚች አልፋለች እቺ ተነክታለች ካሉ ከዚህ በኋላ መጥተው ሽማግሌዎች በዚህ ጉዳይ ሲነጋገሩ፣ ወጣቱ ዝም ብሎ ይከታተላል እስከ መጨረሻው ድረስ ጣልቃ አይገባ ይሰማል። እንዴት እንደሚያልቅ ይሰማል። ወደፊትም በእንዲህ አይነት ሁኔታ ይቀጥላል እና በዚህ ነው መከባበር ያለው። ሽማግሌዎች የሉም ወ ይባላል። ይህንን ማን ናቸው የሚፈቱት የሚባሉ ሽማግሌዎች ይጠሩና በዚህ ጉዳይ እንዲገቡ ያደርጋሉ፣ እንዲካስ ያደርጋሉ። ጥርስም ተሰብሮ ከሆነ ጥርሱን እንዲያስተክል ያደርጋሉ። አካል ምንትን ከሆነ እንዲያሳክም ያደርጋሉ። ሽማግሌዎች ሽማግሌዎች ይህን ካል በኋላ ሁለቱን ወገን አገናኝተው አሳስመው ከአንድ ማዕድ አብሎ ያስቀምሳሉ። ከአንድ መዓድ ይበላሉ። ከዚህ በኋላ ቅም የለም ምን የለም በሰላም ይ ውጭ የሄደው አብዛኛው ውጭ እየተላከ ነው። ውጭ እየተላከ ነው። እግዚአብሔር ይመስገን። አሁን ቤን በደህና ሁኔታ እንትን ብያለው። አሁን ከዛ ላይ መሰራውት ነው የምትጦርበትም ምን የምለው ልጆችም ደግሞ ራሳቸውን ችለው ይሰራሉ። በቃ ተመስገን። ከዚህ በኋላ ያለውን ደግሞ እግዚአብሔር ያውቃል። ሸማኔው ከጥሬ እቃው ጋር ያለው ግንኙነት ቀጥታ፣ ሸማኔው እና እቃዎቹ ቀጥታ ቢገናኙ ሸማኔው በራሱ አስመጥቶ ራሱ እንትን ብል ኖሮ ውጤታማ ይሆናል ብዬ አስባለሁ። ድሬዳዋ ላይ ያለው ፋብሪካ ይህንን ቢሰራ እና አዲስ አበባም ይህንን ኮምታር መኔን የሚባሉ ኮምታር የሚባሉ ምርቶችን አሁን ብሰራ የተሻለ ነው። ምርቱም የተሻለ ምርት ነው። የሚሰራውም ጨርቅ ውጤታማ ነው። ምንም ውሃ ሳይነከር ዝም ብሎ የሚለበስ ነው። አሁን በውሃ ተነክሮ እዚህ ደግሞ ሸማኔ ነው፣ እንደገና በስኳር ተነክሮ ነው የሚሰራው። አይጠነክርም፣ እንትን አይልም፣ ቢበጣጠስበታል። እንዲህ አይነቱ ከመሆን የድሮ የድሬዳዋ ምርት በሰፊው ብመረት እና ጥጡም ያው አገር ውስጥ ስላለ ጥጥ ከሌለም ጥጡ በሰፊው እንድመረት ያደርጋል። መረት አለን ይህን ያህል ውሃ መረት አለን ይህን ያህል ችግር የለብንም። እና ለምንዛሬው ብቻ ስባል አይደለም ውጤታማም ነው። አገሪቷም ተጠቃሚ ነች እና ሸማኔውም ተጠቃሚ፣ ለባሹም ተጠቃሚ ነው። በዚህ ጉዳይ መንግስት መሰራበት ይሻላል ብዬ አምናለሁ። አባቴ የተለየ ሰው ነው። አባቴ ስለሆነ ብቻ ሳይሆን እንደ ማህበረሰብም ሊጠራ የሚችል ስም ያለው ስብህናው ከፍ ያለ ነው። እሱ ካለው ስብህና አኳያ እንደው በጥቂቱ ቢሰጠኝና ብታደል የተሻለ እድለኛ ነኝ ብዬ አስባለሁ። ለሌት አስር ሰዓት ነው የሚነሳው ከእንቅልፍ እስከማዕቀብ ድረስ እና እስከ ሶስት እስከ ስድስት ሰዓት ባለው ሲሰራ ነው የሚገኘው እና ያ ጠንካራ ሰራተኝነቱን ጭምር ነው ቤተሰቡን ሰብስቦ እዚህ እንዲያደርስ ያደረገው። በተግባር የሚታይ ማንነት ስላለው ጥሩ አባት እና እግዚአብሔር ረዥም ዘመንና ተድላ ንስታ። እኔ በህይወት የምመራው መመሪያት ከማንም ሰው ጋር በሰላም መኖር ነው። ትልቁ መመሪያ ማንም ከእኔ ተበደልኩ ብሎ እንዲያዝንብኝ አልፈልግም። ከማንም ጋር በሰላም መኖር ነው እፈልገው።